አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ ሰላም ናችሁ? አለሁ እኔ ደህና ነኝ፣ አልሃምዱሊላህ። እናንተሳ? ሁሉ ሰላም? ከኔ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬው እቃ ደግሞ ወደ ጎልቦ የሚሄድ ግን ትንሽ የሚቆይ ነጋ ከውጭ መታ እራሷ ናት የምትወስደው፣ እና ወደ ጎልቦ የሚላክ እቃ አብረን ረተን አብራችሁ የቆዩ ቪዲዮን እስከመጨረሻው ተመልከቱ። የዛሬው እቃ ስንት ወሰደበት? 70ሺ350 ብር የወሰደ የእቃ ዋጋ የምነግራችሁ ይሆናል። አብራችሁ ቆይ ማለት ነው። እዚህ ጋር በርሜል አላት 400 ሊትር ዋጋ 3000 ብር። እዚህ ጋር ምንጣፍ አላት። ምንጣፍ በእርግጥ በሰዓቱ አሁን ኦንላይን ስላላገኘኋ በራሴ ከለር ምርጫ ነው ያደረኩት ልቀይር ትችላለች። ያው ግን ትልቀቱ አንድ ነው። ዋጋ 7700 ብር። ይሄንን አድርግ ያለው ከለር መምረጥ መብቷ ነው ማለት ነው። እና እዚህ ጋር የሰሩ ሱፍራ አንድ ሜትር በአንድ ሜትር አላት ዋጋ ሺህ ስምንት መቶ ብር የምታዩት ነው ማለት ነው። አንድ ሺህ ስምንት መቶ ብር እዚህ ጋ ፌርሙዝ ሰሃን አላት ተራራ ሰሃን በዚህ ከለር ነው ያደረኩላት ዋጋ 6500 ብር ማለት ነው። እሺ እዚህ ጋ ፌርሙዝ አላት ፌርሙዝ ሴት ፌርሙዝ ወርቃማ ማለት ነው በምታዩት ነው ያደረኩላት ዋጋ 5500 ብር እሺ እዚህ ጋር ራና ባለ ሶስት ሳህን አላት፣ ዋጋ 2250 ብር ራና ቱርኪ። እዚህ ጋር ጨንፋውስ አሏት፣ ሁለት ጭንፋ ያላት ዋጋ 3600 ብር። እንትን አላት፣ በራድ አላት 1 ነጥብ 5 ሊትር ዋጋ 700 ብር። እዚህ ጋር ብጭቆ 5 ማዘኑ አላት፣ በመታዩት ዋጋ 1200 ብር። እዚህ ጋር እንትን አላት፣ ሳቼ ጁስ መፍጫ ዋጋ 5500 ብር። ሌላ ምንድነው አናናስ ቅርጽ የውሃ ኮምፕሌት አለ፣ ዋጋ 2500 ብር ማለት ነው። ለዚህ ሁሉ እየሰጠን ነው። እዚህ ጋር ሰርቪስ አላት ኮፊው ባለ ኮፊ ማለት ነው። ኮፊ ሰርቪስ ዋጋ 700 ብር። እዚህ ጋር ትሪ አላት ትሪ፣ አራት ትሪ ነው። ዋጋ 1700 ብር። እዚህ ጋር እንደ ደርዘን የሻይ ቡሻ አላት የምታዩትን ዋጋ 1000 ብር ደርዘን እዚህ ጋር ማዕደን አላት ማዕደን በትልቁ ነው ዋጋ 2300 ብር ይቀመጥ እዚህ ጋር የታየው የቁርጥ ሰሃን አንድ ደርዘን አንድ 1800 ብር እዚህ ጋር ሴኔጋል ሁለት ዶሮ አላት ሁለት ዶሮ ሴኔጋል ዋጋ 3000 ብር ሌላ ቦታ ነው ያመጣሁላት እጀታ ሰሃን አለች ዋጋ ሁለት ሺ ሶስት መቶ ብር ይቺ ሳህን አሁን በጣም ተወዳ ጨምራለች፣ ማለት ነው ከሁለት ሺ አምስት አልፋለች። እሷ ግን ትንሽ ቆይት ብላለች ታስተላለፈች፣ በዛ ሂሳብ ተሰርቶላት ሁለት ሺ ሶስት ብር ማለት ነው። እዚህ ጋር ከቦታ መስተዋት ነው እንደምታዩት ዋጋ ሁለት እንትን ይሄ ሶስት ሺ ዘጠኝ መቶ ብር እና ሲኒዋ ይችን ትመስላለች አብሬ ያደረኩላት ዋጋ ሶስት ሺ አራት መቶ ብር። ሊትር ሁለት ባሉ ያላት ዋጋ 400 ብር። ሁለቱ ሶስት ሴሪ መክፈት ያለቻት እንደምታዩት ዋጋ 800 ብር። እዚህ ጋር ጭልፋ አላት። ድስት ስላለቻት ጭልፋዋ 700 ብር እና ድስቷ ደግሞ 30 36 ቁጥር እንደምታዩ 36 ቁጥር ነው፣ ዋጋ 5500 ብር። ቆንጅዬ ጎላ ድስት አላት ማለት ነው። እንደዚህ ትስፋና ሌላ የቀራት የሚቀዋለ እነዚህን ይመስላሉ። የቀረ ዕቃ ጥስት አላት በትልቁ። ለጊዜው ጨርሼ ነው እስከማመጣ የውሱም የሚቀመጥ ዕቃ ስለሆነ ጥስቱን አመጣላት አለው ዋጋ 1600 ብር ነው። ሰባ ምናምን ሺ ከነ ትራንስፖርቱ ነው፣ ይሄ ድምር ማለት ነው የመጣው እና ጥስቱ ሺ ስድስት መቶ ብር ጨምርላታለሁ። ሌሎቹ እቃዎቿን ሁሉንም አውጥቻለሁ። ምናልባት ከለር ከመረጠች አላቅም፣ ከኔ ግን ያለውን አውጣጥቼ ጨርሻለሁ ማለት ነው። ማዘዝ የምትፈልጉ ዘዙ፣ እቃችሁን እረት ብላችኋለሁ። ማስቀመጥም የምትፈልጉ እንደሷ ይቻላል ማለት ነው። ደስ ባላችሁ ጊዜ መውሰድ ትችላላችሁ። ወዲያውም እንዲሄድ ከፈለጋችሁ ይቻላል ማለት ነው። ቻው፣ እዘዙ።